አላ ረሱሊላህ አህለን ወሳህለን ወመርሀበን ብያለሁ። የተከበራችሁ ታዳሚያን በያላችሁበት አላህ ስብሐነሁ ወተዓላ ኸይር ውስጥ ያቆያችሁ። ይህ ከዳዕዋ ኤንድ ፒስ የሚቀርብላችሁ በዚህ ሰዓት ዘወትር የአፍጥር በኋላ ፕሮግራማችን ነው። በዚህ ፕሮግራም በአጭሩ አንድ ሰው ኦኬ፣ ለምሳሌ ዘካ የሚያወጣው ገንዘብ ብድር ነው። ማለትም ብድር አለው ሰው ዘንድ ይህን ገንዘብ ዘካ ማውጣት ግዴታ ያለበት አለ፣ ግዴታ የሌለበት አለ። ይህን ነገር እንዴት እንደሆነ ቢኢዝኒላህ አብረን እንመለከታለን። ፈሐያኩሙላህ አህለን ወሰህለን መርሃብ ብያለሁ። አላህ ስብሐነሁ ወተዓላ ሰሚዑንም ተናጋሪውንም ኸይር ከወፈቃቸው ምርጥ ባሮቹ መካከል ያደርገን ያ ረበል ዓለሚን ያ ሐያ

ዲዩን ወይ ደግሞ በአጭሩ ተልኪስ አድርገው ያስቀመጡትን ነው የምንመለከተው። ይሄም ማለት ዘካ ያለበት ገንዘብ ኦኬ፣ የሚከፈል አለ፣ የማይከፈል አለ፣ ዘካው መውጣት ያለበትና መውጣት የሌለበት ማለት ነው በአጭሩ። እናም እሳቸው ነገሩን ቀለል አድርጎ ለማቅረብ ያህል

ይሄን ዘካ የሚከፍለው የዘራው ነው። ኦኬ የተዘራ ዘርቶ ምርቱን የሰበሰበው ሲሆን ነው። በዚህ አይነት ሲሆን ግን ዘካ የለውም ብለዋል። በአጭሩ ከረጅም እንትን በኋላ ጠብአን ጉዳዩ ኪላፍን ቢኖረው ይሄ ነው ሰሂሁ ይላሉ። አው ኪሎዋት ሚን ሱከሪ አው ሻይ፣ ለምሳሌ ስኳር ወይ ደግሞ ሻይ ቢሆን እነዚህ ዘካ የለባቸው። አሽባ ዛሊክ ሚማ ዳማ አደይኑ ሚማ ላተጅቡ ዘካቱ ፊሂ ዐይኒሂ፣ በንደዚህ አይነት ነገር ላይ ዘካው ስለሌለ ማለት ነው። አሁን በገለጽ ነው መልኩ ፈላ ዘካተ ፊሂ ወለው ካነ እንደሁ ሚያቱ አስዋዕ፣ ይሄ በመቶዎች የሚቆጠሩ ኪሎዎች ቢኖረው እንኳን ይሄ አይነቱ ዘካ የለውም ማለት። አሁን ከዚህ ሚቀጥለውስ

فإነሁ ዩዘኪህ لሰነት ዋحدት ث የስተእኒፉ ፊ حውለን አሁን ከላፍ በኋላ እሄም እሳው ራጅሉት ይ ገንዘብ ገንዘብን በእጁ ሲያስገባ ሲቀበል ዘካ ያወጣለታል። ዘካ ይከፍላል ወይ እ ሰው ከበድህነት ወይ ደግሞ አስቸጋዲ ሰውኑ የሚከሰጥ አይደለም እንደዚህ በቀላሉ ሙማጢል እንደሚባሉ አይነት ይሄ አይነቱ በእጅ ሲገባ ገንዘቡን የአንድ አመት ዘካ ያወጣለታል። ከዛም በኋላ በየአመቱ ከገንዘቡ ጋር ዘካ ያወጣል። አንዳንዱ ለማዎች ለአዲስ ሐውል ለሱ ብሎ ይይዛሉ። ነገር ግን ይሄ ኪላፍ ያለው ጉዳይ ነው። እሕትያጥ፣ ለጥንቃቄ የሚጠቅመው በመጀመሪያው አይነት ማውጣት ነው። ወቂለ ኢነው ይስተአኒፉ ሐውለን አላ ኩል ሓልን ወላኪን ማቁልናሁ አውላ ሊማ ዘከርና ሚን ተዕሊል ተዕሊሉን፣ ቅድም እሳቸው በሌላ ቦታ ላይ ገልጸውታል። ነገር ግን ያለው ችግር ግልጽ እንዲሆን ወይ ደግሞ ያለው ችግር ይሄንን ገንዘብ ስላቆየው ሲያገኘው ገንዘቡን በእጁ ሲያስገባ ያ አበዳሪ ነው ገንዘቡ የሚከፍለው። እናም ገንዘቡን ዘካ ያደርገዋል። ገንዘቡን ዘካ ያደርገዋል የአንድ ዓመት ችግርተኛ ሰው ዘንድ ያለ፣ አሁን ይለያያል። ሶስተኛ ላይ መጣለሁ። በሌላ ችግርተኛ ዘንድ ያለ ገንዘብ ከሆነ መክፈል የማይችል ከሆነ ወይ ደግሞ በዚህ አይነት መልክ ያለ ሰው ገንዘቡን በእጅ ስታስገባ የአንድ ጊዜ ዘካ ታደረግለት አለ። አልቅስሙ ልት ሶስተኛው አይነት ማ ተጅቡ ፊ ዘካቱ ኩሉ አም፣ በየአመቱ ዘካ ሊወጣለት የሚገባ ብድር። አሁን ለምሳሌ አንተ ለአብደላህ አበድራል። አንተ ስም ዘይድ ነው

ሊያወጣው ሊያቆዩ ይችላል። ነገር ግን ማውጣቱ ይበልጥለታል ብለዋል። ወላሁ አለም። ስለዚህ ይሄ ብድር የሆነ ገንዘብ በዚህ አይነት ሁኔታ ዘካ ሊወጣለት ይገባል። ተማ ሶስት አይነት ነው። አሁን አንዱ ፈጽሞ ዘካ የማይወጣለት ነው። ፈጽሞ ዘካ አይወጣለትም። ምክንያቱም አስለን የዚህ አይነት ሀብት ዘካ የለውም። ወይ ደግሞ ይሄ ለምሳሌ ብድር የሆነ እንበል ዱቄት ሃምሳ ኩንታን ዱቄት ሰው ጋር ብድር አለው። ይሄ ነገር ዘካ እንደሌለው ነው ማለት ነው ዑለማዎች የሚሉት ኪላፍም ቢኖረው። ኦኬ፣ ሁለተኛው አይነት ድሃ የሆነ ተበዳሪ ድሃ የሆነ ተበዳሪ ይሄ ሰው ስጠይ ብትሉ የለውም፣ ምንም የሚሰጠ ነገር የለውም። እናም አንተ ምን ታደርጋለህ? አንተ አበዳሪ ሆይ ብድሩ በእጅ ሲደርስ የአንድ ጊዜ ዘካ ትከፍልለታለህ፣ የአንድ ጊዜ ዘካ ታወጣለህ። ሶስተኛው አይነት አንተ አበዳሪ ነህ፣ ሌላ ሰው ተበዳሪ ነው። ያ ተበዳሪ ገንዘብ ያለው ሰው ነው፣ ሀብት አለው። ስጠይ ብትሉ መስጠት የሚችልበት ሁኔታ ደረጃ ላይ ነው ያለው። የዚህን አይነቱን ደግሞ ምን ታደርጋለህ በየአመቱ ዘካውን ትከፍላለህ።

ሀብታቸውም ባርኮላቸው አላህ ስብሃነወተዓላ በዱንያም በአኸራም የሚጠቀሙበት አላህ ስብሃነወተዓላ በሀብታቸው የጠቀማቸው ያደርገን። ለምን ሲባል ዮመል ቅያማ አንድ ሰው ያገኘውን ሀብት ይጠየቅበታል። ከየት ነው ያገኘው ተብሎ ይጠየቃል። ምን ላይ ነው ያዋልከው ተብሎም ይጠየቃል። ይሄንን ሀብት

ሰዓት መልእክት በአጭሩ ይሄን ይመስላል። በኋላ ላይ በሰፊው እንገናኛለን። እስከዚያው ድረስ ሰላም ቆዩልን። ጀዛኩምላ ላ ኸይርን ባረከላሁ ፊኩም። ሼር አድርጉ ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ እና የደወሏ ምልክት መጫናችሁን እንዳትረሱ። በገባን ቁጥር መልእክት ይመጣላችኋል። ከኛ ጋር ትከታተላላችሁ። ጥያቄዎች ካላችሁም የጥያቄ ከሆነ ትጠይቃላችሁ። አላህ ሱብሓነ ወተዓላ ይውደዳችሁ። አላህ ይቀበላችሁ። ጀዛኩም ላ ኸይረን ባረከላሁ ፊኩም ወሰላሙ ዐለይኩም